እዚህ ግባ ብዬ ቢሆን ይህ አገባኝም የራስ ጉዳይ ላል ያልተጠየቀውን ማን ጠይቆ። ስለዚህ በጣም ችግር ያለው ነገር ይሄ ነው። ያልተጠየቀውን ከቀባጠርክ ችግሩ ያለው አንተ ጋ ነው። እኔ የማስበው ስለ ሰማንያ ስድስት ብሔር ብሔረሰብ እንጂ ስለ አንድ ብሔረሰብ ብቻ አይደለም። ሁሉም እኩል ነው። ሁሉም እኩል ነው ሁሉም እኩል ነው ብዬ የማምንት ሰው ነኝ። ሁሉም እኩል ከሆነ ደግሞ አንተ ብቻ ለቅሶ ብቻ አይደለም የምሰማው የሁሉንም ያካተተ ሲሆን ሁሉንም የያዘ ሲሆን ነዋል ያሉት ፋኖ ወይም አቁመነዋል ያሉት አማራ ጎጃም ብትሄድ እንደ ጎጃም የቆመ ካለ ስርዓቱን ሲታገል ለምታየው። ጎንደር ስትሄድ ጎንደር እንደ ጎንደር የቆመ ካለ ስርዓቱን ሲታገል ለምታየው ሸዋ ስትሄድ እንደ ሸዋ የቆመ ካለ አፈሙዙ ስርዓቱ እናቱን አባቱን ተገፍቶ የወጣበትን ማህበረሰብ ምናልባት እዛ አመራሮች ውስጥ ያሉትን ትልልቆችን በደንብ ጠንቅቀህ ታውቃለህ። ያላቸውን የእውቀት ደረጃና ያላቸውን የትምህርት ደረጃ በደንብ ታውቃለህ። ዛሬ ላይ ጠግቦ እኔ የአማራን የበላይነት አምጥቼ ዛሬ ላይ አዲስ አበባ ቁጭ ብለው ፎቅ ላይ ተቀምጠው ቁጭ ብለው ወደ ታች ምራቅ እንደሚተፉት እነሱ የአንድ ብሔርን የበላይነትን ለመገንባት ሳይሆን የብሔር ብሔረሰቦች የእኩልነት እንዲመጣ የሚሰሩ ወንድሞቻችን እንጂ የአንድ ብሔር የበላይነትን የሚገነቡ አይደሉም። ግን በአራቱም በኩል ላይ ጎንደር፣ ጎጃም ላልከው ሁሉም የሆነ ስም ቢኖረውም ተለያዩ ብሎ ቢያስብም እኔ ባለችኝ እውቀትና ባለችኝ አቅም ዛሬ ድረስ እስከማውቀው እስከማየው ድረስ ራሱን ራሱ ስርዓቱ ጋር እንጂ የሚታገለው ራሱን ራሱ ጎንደርና ጎጃም ሸዋ ብሎ ዛሬ ጦርነት የከፈተበት መንገድ የለም። እንግዲህ ወደ ትግራይ ስንመለስ ዛሬ ላይ ያሉበትን ደረጃ እናውቃለን። እኛም ጋር በአዴን የሚባለው አሽከራ አለ፣ ግን አማራ ከአማራነቱ ከኢትዮጵያዊነቱ ማማ አልወረድም። ወደ ባንዲራው ስትሄድ ባንዲራ ያን ተሸከሙልኝ አይልህም አማራ። ዛሬ ስልጣን ላይ የሚመጣ የኔን ባንዲራ ተሸከሙልኝ የኔን አመት ባል የኔን አሸንዳ አክብሩልኝ ይሄን ተሸክማችሁ ሂዱልኝ ይሄን ካላደረጋችሁልኝ የኔን ቋንቋ ካልተናገራችሁ በቢሮ ደረጃ ደሞዝህ ይቀነሳል፣ በቢሮ ደረጃ ይሄን አርገህ አታከብርም አይልም አማራ። አማራ አንድና አንድ ጥያቄው ዛሬም ነገም አትግደሉን ትላንት የነበረበትን ታውቃለህ። ዛሬ የነበረበትን ታውቃለህ። ቤተክርስቲያን ብዬ ስላነሳው ነው መጀመሪያ ይናገሩ። ቆይ ጆከር፣ እነዚህ ሰዎች እየተገደሉ ያሉት በማንነታቸው ነው ስትል፣ አንድ በአማራነታቸው ሊሆን ይችላል፣ ሁለተ ደግሞ በክርስትናቸው ሊሆን ይችላል። አሁን የፖለቲካውን ሳይሆን በምን አጀንዳ ተመርጠው ነው እነዚህ ሰዎች ለዚህ መስዋዕትነት ወይም ዋጋ እየከፈሉ ያሉት ብለህ ስታስብ አንድ በክርስትናቸው ነው እና ሌላ ዓላማ ከኋላ ሌላ ዓላማ እንዳለም በደንብ መገንዘብ ያስፈልጋል ማለት ነው። ምንድን ነው በሬ ሳሩን አየ መጉርጋሩን ሳታኝ የሚባል ነገር አለ አይደል? ሌላ አጀንዳ ከኋላ አለ። ህዝብ በህዝብ ላይ እንዲነሳ ማለት ሙስሊሙ በክርስትናው ላይ እንዲነሳ ማለት ነው። ሌላ ዓላማ ታስቦ የሚደረግ ነገር ነው ማለት አንዳንዴ። ምንድን ነው ተከባብሮ የኖረውን ሰው አስበ ከሆነ ይሄ ነገር ወይ አዲስ አበባ ላይ አልሆነም፣ ወይም ሀዋሳ ላይ አልሆነም፣ ወይ ትልቅ ከተማ የምትላቸው ላይ አልሆነም። ገጠር ነው እየሆነ ያለው። ምንድነው፣ ገጠር ያለው ማህበረሰብ አሁን ምንድን ነው በቃ ሙስሊም እንደዚህ ያደረገው ብሎ በጨለምትኝነት ነው። ገጠር በብዛት ዘመናዊም ቴክኖሎጂም እስከዚህ የለም። እዙ ወዴት ወደ ሌላ ነገር ሃይማ እርስ በእርስ ክርስትና ከሙስሊም ሙስሊሞች ከሃይማኖት ጋር ለማነሳሳት የሚደረግ ነገር ነውና ከፖለቲካም ባሻገር እንዲመቻቸው የሚያደረጉበት ነገር ነው። አመሰግናለሁ። ቀጥሉ አለው። አሁን ምናልባት ይቅርታ፣ ትክክል ነው፣ እውነት ነው። ምናልባት በአንተ የአንተን ሪከርዶች ማምጣት እንችላለን። ትላንት ኢትዮጵያ ላይ ያለች የክርስትና እምነት ተከታይ ቤተክርስቲያን ጥቁር ስለብስ፣ ሙሉ በሙሉ ጥቁር ስለብስ እናውቃለን። ሲኖዶስ ብለው ሲያመጡ ምን ያክል ማን ገፊ ማን ተገፊ ቤተክርስቲያን የት አካባቢ እንደፈረሰ እናውቃለን። አማራ ክልል ላይ በቅርቡ እንግዲህ እንደተደረገው ድምፄን ከፍ ስላለው ቤተ ክርስቲያን አይቀድም አስጨርሻ ያለው ፕሊዝ። ጆከር ነው ነው ዛሬ አዛ መስሎ ሲመጣ ያስቁኛል። ትናንትና ትግራይ ላይ ጦርነት በነበረበት ጊዜ እንደ ቄስና እንደ ሼክ የአማራ ቄስና የአማራ ሼክ ወጥቶ ምንድን ነው ያለው? ፍለጠው፣ ቁረጠው፣ ምንም ችግር የለው ህወሓት ላይ ጭፍጨፋ ማድረግ ትክክለኛ ነው፣ ቅዱስ ቅዱስ የሆነ ጦርነት ነው ብለው ሲያውጁ አለ ሲያውጁ ነበር እኮ። ዛሬ በራሳቸው ሲደርስ ነው ማልቀስ የጀመሩት። ስለዚህ የሚያስመስል አይመቸኝም። ለምን መሰለው? ፖለቲካው ላይ በመቆየት ብቻ ሳይሆን ስለማነብም ጭምር ስለማስተውልም ጭምር ነው የምናገረው። እነዚህ የተገደሉት ዛሬ የሞቱት ለመቃብር የበቁት በጣም ወደሱ እመጣለሁ፣ አማራ ናቸው ነው የምትለኝ? ኦሮሚያ እመጣል እንደ ወሎም ላይ እኮ በቅርብ ሙስሊሞች፣ ጎንደር ላይ በቅርብ ሙስሊሞች ተገለዋል። የሙስሊማ አማኞ አልተገደል በጌታ በኢየሱስ ስፍላይ ሙስሊሞች ትልልቅ ከሆነ ይሄ ነው ችግር። አሁን የምናገረው ምንድነው? ሙስሊሞች በቅርብ ሲጮህ ነበር ተገደሉብን ብለው ወይስ አልነበረም? አማራ ክልል ላይ መልሱልኝ። መንግስት የገደላቸው መንግስት የገደላቸው መንግስት ለራሱ ፖለቲካ መጠቀሚያ የገደላቸው የረሸናቸው መስጂድ ላይ? ገደላቸው እምነት ቦታ ላይ እምነት ቤተ ክርስቲያን በር ላይ ጣሪያ መተኮስ ውስጥ ጥይት ጦርነት መደረግ አለበት ብለ ታምናለ? መስጅድ በር ላይ ጥይት እንደዚህ ከፍ ተደርጎ አፈሙዝ መተኮስ አለበት ብለህ ታምናለህ? በጭራሽ በጭራሽ አለበት፣ በጭራሽ እኔ ደግሞ መከነ ሰላም ላይ ተገድለ ለተባለው እኔ መስጅድ ላይ መሽግ የሰሩበትን ቪዲዮ እዚህ ፊት ለፊት ያሳያል። መከላከያ ለሁለት ዓመታት ያክል መስጅድ ላይ እስከ መስጅዱ ጣሪያ የአስመጡ መስጂዱን በር ሰብረው ገብተው መሽገው የኖሩበትን መስጂድ ኡዱ በስነ ስርዓት የሚያደርጉበትን መስጂድ ላይ ገብተው እስከ ጫማቸው ኢማም የሚሰግድበትን መስጂድ ረግጠው ምሽግ አድርገው የኖሩበትን መስጂድ እኔ ካሜራ ከፍቻውን አሳያሉ። የሙስሊም ልጆችን አስገባለሁ እና ሀቁን ያወጡታል። ጆከር አንድ ሙስሊም ልጆችን አውጥ አምጥ ነው። ሙስሊም ቆይ ጆከር ማኝት፣ አሁን ላሪሲ ኦርቶዶክስ ድምጽ መሆን አማራ ክልል ተገደለ። ምን ምን አገናኙ ከዚህ ጋር? አልገባኝ። በጣም ጥሩ ማንም ሙስሊም ሲገደል እኮ ልጨርስና ሚት አደረግላለሁ ጥያቄ እንደ አንድ ኦርቶዶክስ መጥቼ ወይ ኔ ፋን ስላለ ወይ ኔ መንግስትን ስለማልደግፍ መጥቼ እንደ አንድ ኦርቶዶክስ ኖ አርሲ ክልል ላይ እንደዚህ እንደዚህ ይቃወማለሁ፣ ስለ አማራ ክልል ላይ ተገድ ላይክ ይሄ ሜክ ሴንስ አይሰጥም። ተረዳሃኝ? አይ ሴንስ ያደርጋል እያልኩት ነው። እኔ ደግሞ ለአንቺ ላይ አደርግልሽ ሁ እኔ ስላልኩት፣ ይኸውልሽ አማራም ክልል ላይ ሲገደሉ ኦሮሚያም ክልል ሲገደሉ፣ ትግራይም ሲገደሉ፣ ደቡብም ሲገደሉ፣ ለሁሉም እኩል መጮህ ይሄ ነው ሰብአዊነት። ለው ሁሉ ሙስሊምም ተገደለ ክርስቲያንም ተገደለ። ኢትዮጵያ ላይ የትኛውም ክልል ይሁን ግን አማራ ክልል ሙስሊምም ክርስቲያንም ተከባብሮ የሚኖርበት ስንት ዓለም ሙሉ ስንት ዓመት ሙሉ አንድ ጸብ ሳያነሱ ተከባብሮ የሚኖሩ ናቸው። ገባ ሃይማኖታቸው የሚያጣላቸው አይደሉም። አባት ሙስሊም እናት ክርስቲያን ልትሆን ትችላለ፣ ችግር የለውም። ኦሮሚያ ላይ ግን አሁን እያየ ነው ያለ ነው። ለምሳሌ መብሰር ትችላለ። ያ አሁን በኦሮሚያ ክልል ግን መንግስት ተነስቶ ክርስቲያን ናቸው ብሎ ሰዎች እያስታጠቀ እየላከ ያስገድላል ገባ ስለዚህ አሁን ጥያቄ የጠየቁት አባታችንም በኦሮሚያ ላይ ለሚገደሉ ክርስቲያኖች ድምፅ እንሁ ናቸው መንግስት አይግደለን ያሉት እና ይህንን ነገር ደግሞ ሌላም ያሉት ፖለቲካ ማ አውርተዋል በዘር ብለው ስለዘራ ወርዳ ወደዛማኖት ታካሂዱት የእምነት አባቶች እና እኛ አይደለንማ ያዳመጥነው ህዝብ ስላለ እዚህ ጋር ልትዋሸኝ አይደለም ማባ ችግሩ እኮ አማርኛ ቋንቋ እንዳዞር ነው እንዞራለን። ኦሮሞኛ ቢሆን አካማካም ነው አካማካም ነው። ትግርኛ ቢሆን ጽብቅ ጽብቅ ጽብቅ ጽብቅ ነው። የተቸገርነው የሁሉ እኮ ነው። እኛ እኮ ፖለቲካችንም እየተበላብን ነው ያለው በእኛው አማርኛ እኮ አለመግባባታችን ነው። በእኛው አማርኛ መሰንጠቃችን። እሺ አባታችን፣ አባታችን እኛን እንነጋገር ነው ይቀርበን የለም መነጋገር ይችላሉ። ሀዘርም ፖለቲካ ሊያወሩ ነው የገቡት ዲያቆን፣ ስለዚህ መብታቸው ሆን። እስካሁን ግን እኔ በግልጽ ነው ተቀምጠው ፖለቲካ ሊያወሩ ነው የገቡት ምንድን ነው መውረድ ትችላለ። እውነቱን አባታችን፣ ፖለቲካ በደንብ አድርጎ ሊያወሩ ነው። አሁን እሳቸው ያልገባሁት ነገር አለ። እርሶ የእምነት ጉዳይ ሲሆን መጥተው ማስረዳት ይችላሉ። እናመሰግናለን። ማውራት ከፈለጉ መብታቸው ነው። ለምንድን ነው የምከለክላቸው? ሃይማኖትን ይዘው ነው እንጂ የመጡት አይደለም። ሃይማኖት ውስጥም ያሉ ፖለቲከኞች አሉ፣ እናውቃለን። ምንድን ነው የምናወራው በደንብ እናውቃለን። እሱማ መሪውም ሃይማኖተኛ ነው። ስለዚህ አለ፣ ስለዚህ ማውራት ይችላሉ። እኔ አሁን አቅም የምናገረው ምንድን ነው ያለውን ነገር ቁጭ ብለን ማውራት ይችላሉ። ስለፈለጉ መሰለኝ የመጡት ፖለቲካ እንደሚወራ ያውቃሉ። አልገባቸው አልገባቸውም። እና አሁን የክርስትና እምነት ተከታዮች እየተገደሉ አይደለም ብለን የምታምነው ኦሮሚያ ክልል እንደዛ ነው መሰለኝ? ነው ወይስ እንዴ? እኔ እንመልስልኝና እውነት ተነጋግረን እርሳቸውም ይውረዱ። እኛ ብቻ ነው ደንብ ነው የማወራው ክርስቲያኑም ይገደላል። በተለይ ክርስቲያኑ ይገደላል፣ ግን ሙስሊሙም ይገደላል። ጴንጤ ሙቶ ያውቃል። ዋቄ ፈታ ተከታይ እምነት አዲስ አበባ ላይ ሕዝብ ነው። ጴንጤ ደግሞ አይሞት የፈራው ፓስተር በሉ መቀበሪያ እንኳን አልነበረውም። ምንድን ነው ፋክት የምናወራ ከሆነ በደንብ መቀበሪያ ያልነበረው ማሱንቶ እሱን እንለፍ። እሱ ማኝቴ አሁን ለኦርቶዶክስ ድምፅ መሆን ሁን በይፋ የተገደለበትን የተቀበረበትን ለኦርቶዶክስ ድምፃቱን አትሁኑ ያለ ማን? ኧረ ጆከር አንድ ቆይ፣ አሁን ባለን በስርዓት ለማውራት እንኳን ፎርም ሆነ ጥያቄ ነው ይታዘባል አንዱ ለሚያወራ፣ እንዴ አንዱ ለሚያወራ ኦርቶዶክስ ዛሬ ኦሮሚያ ክልል ላይ ሲኖርስ ተብለው ቄሶች ሲደበደቡ በጥፊና እናመጣለን ሲገደሉ ሲቀበሩ ዛሬ ለመቅበር ደም እያነቡ የነበርክበትን ሰው ይታዘባቸዋል።

እውልህ አሁን እምነቱ ሳይሆን ፖለቲካው። አንተ አዋቂ ነህ፣ ምናልባት አውቃለሁ ስትል ፖለቲከኛ መሆን እኮ ተንኮለኛ መሆን ነው። ገባህ? ክፋትን ለሰው ላይ እንዴት ብዬሽ ነው፣ ተንኮለኛ መሆን ነው። በቃ ሰርቼ ልጣለው ነው። እኛ ደግሞ ስሜት ነው ያመጣን እዚህ ቦታ ላይ። የሚገለን አካል አለ። ይሄንን አካል እንዲያቆምልን በምንችለው መንገድ ህዝባችን በአንድነት እንዲቆም መናገር ብቻ ነው የእኛ እውቀታችን። ያ እድሉን ትሰጠኛለህ? አሁን የሆናስን ሳይሆን አንተን ልጠይቅ፣ እድሉን ትሰጠኛለህ? አንዴ ላውራ እሺ፣ የቻይ ነው ቀጥል። እሺ፣ በጣም አመሰግናለሁ። ዮናስም እየሰማኝ ከሆነ ው ፍትህ የሚያስፈልገው የኦሮሚያ ህዝብ ኦርቶዶክሳውያን ናቸው፣ በጣም በሚያሳዝን ሁኔታ። ለምን ብትል ኦሮሞ ነኝ ብሎ ኦርቶዶክስ ሲል የሚያገለው በሁለት ቦታ ነው። አንተ ፓጋን እምነት የሌለ ምናምን የሚባል አለ። በኦሮሞ ስትመጣ ደግሞ አንተ ኦርቶዶክስ አይደለህም አንተ አማራ ተከታይ ነው የሚባሉ ኦርቶዶክስ፣ እና ለዚህ ህዝብ ነው ፍትህ መጠየቅ ያለብን። የኦሮሞ ኦርቶዶክስ፣ የኦሮሞ ተወላጅ የሆኑ በርካታ ሚሊዮን ህዝቦች ድምፅ ያስፈልጋቸዋል። እውነት አንዳንዴ ቀልዱም እንደ ቀልድ ፖለቲካውም እንደ ፖለቲካ ሆኖ ግን የኦሮሚያ ተወላጆች ኦሮሞ የሆኑ ኦርቶዶክሶች በጣም በጣም በጣም በጣም ውዝግብግብ ላይ ነው ያሉት። ይህን ነገር ማስተካከል አለብን። ስናወራ እምነት ብሄር የለውም። ኦርቶዶክስ ትግራይም አለ፣ ኦርቶዶክስ አማራም አለ፣ ኦርቶዶክስ ኦሮሞም አለ እና አንድ ላይ ጠቅለል አድርገን ወደ ዘር ባንወስደው መልካም ነው። ወደ ዘር ስንወስደው ነገሮች ይበላሻሉ እና የኦሮሚያ ተወላጆቹ ነው ስለ ኦሮሞ ህዝብ ድምፅ መሆን አለብን። በጣም በሚያሳዝን ሁኔታ እየተጨቆኑ ነው። በሁለቱም በኩል ተቀባይነትን እያጡ ነው በሚገርም ሁኔታ እኔ ኦሮሞ ነኝ ብለው ሲወጡ የሚደርስባቸውን በሁለቱም በኩል ብዙ ብዙ አስቀያሚ ንግግሮች አሉ። ከእንደነዚህ አይነት ተቆጥበን ብንግባባ አንድ ብንሆን ድምፃችን ይሰማል እላለሁኝ። በዚህ የሚቃወም ያለ አይመስለኝ። እናመሰግናለን። እኛም የክርስትና እምነት ተከታዮች ቤተክርስቲያን ላይ እየተገደሉ እንጂ ያለው ብሔር አልጠራንም፣ ብሔር ስም አልሰጠንም። ማንኛውም ኦሮሞ ሆኖ ይሄን እምነት ትከተላለህ ተብሎ ቤተክርስቲያን ላይ መገደል የለበትም። የዚህ ብሔር እምነት ተከታይ ነው የሚባለውን ራስ ስላነሳኸው እኛም ስም ሳንጠራ ኦሮሚያ ክልል ላይ ቤተክርስቲያን ላይ በተደጋጋሚ በዚህ አምስት ዓመት ውስጥ ማንም አይጨፍርብኝም ናቁማ አርሲ ላይ ለሚሞቱ ሙስሊሞችስ ቆይ፣ ተረጋጊ እናቱ ገና መግባትሽ። እያልኩት ያለው ምንድን ነው፣ አሁን ፖለቲካ መስራት የተፈለገበት አለ። እውነት ደግሞ ለነዚህ ሰዎች ድምፅም ይሆናል። ፖለቲካ አጀንዳ አርጎም መፍጠር የፈለገ ሰው አለ። ይሄ መንግስት ኦርቶዶክስን ጠል ነው፣ አማራን ጠል ነው በሚል መጠቅለል የሚፈልግ አለ። አንዳንዱ ደግሞ ከምር ሃይማኖቱ ቆጭቶት ሃይማኖቱ አንገብግቦት ስለ እምነቱ የሚጨዋል። ኦሮሚያ ክልል ላይ የኦሮሞ ልጆች ናቸው በብዛት የተገደሉት። እዛ ቦታ ላይ የኦሮሞ ኦርቶዶክሶች ናቸው የኦሮሞ ምናልባት ግራ ከገባችሁ ግራ ለገባችሁ ፖለቲካ ለምትሰሩ ኦርቶዶክስ ሲባል አማራ ለመሰላችሁ አንዳንድ ፖለቲከኞች፣ እውቀት የሌላችሁ ፖለቲከኞች ይህን ነው መንገር። ኦሮሚያ ላይ አርሲ ላይ የተገደሉት የኦሮሞ ክርስቲያን አማኞች ኦርቶዶክስ አማኞች ናቸው። ይሄ ነው ዋናው። ትንሽ ተንፈስ ትላላችሁ። ተንፈስ ትላላችሁ። ተገደለ ብሎ ፖለቲካ ለመስራት ነው። ኦርቶዶክስ ጥያቄ ልጠይቀህ። አንድ ጊዜ ስናወረ የነበረው እምነቱ ሲያወሩ እሳቸው ብሄር አላነሳንም፣ በኦሮሚያ ክልል ኦርቶዶክሶች እየተገደሉ ነው ነው ያለው። እኔም ጆከርም እንደዛ ነው ያለው። ጎንደር ላይ ሙስሊም አልተገደለም፣ አን ስለ ጎንደር አለንም ያለ ነው። ስለዚህ ኦሮሚያ ኦርቶዶክስ ካለ ጎንደር ላይ ሙስሊም እንደተገደለ እነግርሀለሁ። አሁን ምን አስበህ ነው? ምን መሰለህ? እናንተ ችግር መሰለህ ወይ? ፖለቲካው ሄደህ ፖለቲካውን ፎከስ አድርጋችሁ መስርት ወይ ደግሞ በሃይማኖት ሆነ የሃይማኖቱን መስራት። ሁለቱንም ለአማራው ሰጥቶ ፖለቲካ መስራት አይከብድም ወይ? ሁለቱንም ለአማራ ለምሰጡት። ኦርቶዶክስ እኮ ሙሉ የኢትዮጵያ ሕዝብ እንጂ የአማራ ሃይማኖት አይደለም። ዋሮ እኔ ኦርቶዶክስ ነኝ። እምነቴ ኦርቶዶክስ ነው። እኔ ኦርቶዶክስ አማኝ ነኝ። እኔ ሰው በኦርቶዶክስ አይገድል ስላልኩኝ እኔ ወይ አማራን ስለምደግፍ እኔ ፋኖን ስለምደግፍ ገናችን ቃል ሳወጣ ጎንደር ላይ ስለተገደለ ሙስሊም ይጠይቀኛል። እኔ እሱን ልጠይቅሻለሁ። ኢትዮጵያ ኦርቶዶክስ ነው ነው ችግር ችል እንገርሻ ሌላው ቁስል ካልተሰማች የኔ ቁስል ይሰማኝ ብለሽ ልታወራ ያ የሆነ እድል ስጠና፣ ምን አንዳንዴ እናወራሽ አይደል? እየመለስኩላት ነው። ምንድን ነው የምታወራው? እድል ስጠና እሺ ነው። አልሰጠህም? እድል በቃ አልሰጠ፣ ሌላ ቦታ ሄዳ እውቀት። ከኦሮሞ ኦርቶዶክስ ነው የሞተው። ምንድን ነው የምታወራው? ኦሮሞ ኦርቶዶክስ ነው የሞተው። አሁን ይህ ሲሆን ትረግባላችሁ፣ ፖለቲካችሁን ታቆማላችሁ። እንደ ያንተ ያንተ የአማራው ቄስ መስሎኝ የአማራው ሼክ መስሎኝ ትግራይ ላይ ጦርነት በነበረ ጊዜ ድፋው ጽድቅ ነው ቅዱስ ጦርነት ነው ሲል የነበረው። ምንድ ነው የምታወሩት? ስለ ሃይማኖት ልነግሩን ነው? እንደ ዲያቆን ሳይገር ገብቶ ፖለቲካ ሊነጋገር አደል? እንደ የገባው እንዶ ማስተዋል የሚባል የለም ለምንድ ነው ማታስተውሉት? የአማራ ፖለቲከኞች ለምንድነው ስሜታ የምትሆኑት? በእውቀት ለምንድን ነው የማትናገሩት? ሙስሊም ኢትዮጵያ ውስጥ አልሞተም። ሙስሊም መስጊድ አልፈረሰበትም። አልፈረሰም ወይ? ሰላሳ አምስት መስጊድ አልፈረሰም ወይ? ኦሮሚያ ክልል ላይ ሙስሊም አልተገደለም ወይ? አማራም ክልል ላይ ኦሮሚያም ክልል ላይ አልተገደለም ወይ? ሁሉ ነገር ወደ ፖለቲካ ወስዶ ይቻላል እንዴ? የሆነ አማጺ ቡድን ገደለ ያንን አማጺ ጉዳይ ለፍርድ እንዲቀርብ ማንኛውም ኢትዮጵያዊ መስራት አለበት። ይሄን እናንተ ግን ለፖለቲካ ፍጆታ ስትጠቀሙ አይሰራም ነው የምልህ። አትችሉበትም። ፖለቲካውን ከአንዱ እንኳን መምረጥ አልቻላችሁ። ኦርቶዶክስ ለሆንክ መጀመሪያ ስርዓት ያዝ። ኦርቶዶክስን የምትወድ ከሆነ ስርዓት